ስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ህዝባዊ ወያኔ ሀርነት ትግራይ በአዲስ ክስ አሰምቷል። በዚህም ክስ ምንድነው የሚለው የዜና ትንታኔያችን አካቶታል። ህወሀት በራያ ላይ ከፍተኛ ጥቃት እያደረሰ መሆኑ ተነግሯል። በዚህም ጉዳይ ዜና ትንታኔ አካተናል። ከፋኖ ታጣቂዎች ኃይሎች መስራች እና ከፍተኛ አመራር መካከል አንዱ የሆነው ማስረሳሸት እጅ መስጠቱን እየተሰማ ነው። በዚህም ጉዳይ የዜና ትንታኔ ያካተናል ቆይታቸው የምሰሙት ይሆናል። ነጻ ሕክምና የማይሰጡ ተቋማትና ሐኪሞች በህግ ይጠየቃሉ ሲል የመንግስትና ደህንነት የመድህን ፈንድ ገልጿል። በዚህም ጉዳይ የዜና ትንታኔ ያካተናል። የቱርክ ባይራክተር ከእይታ ወሰን በላይ የሆነው አየር ለአየር ሚሳይል ጥቃት የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር ሰብስክራይ ማድረገውን እንዳይረሱ። ወደ እለቱ መጀመሪያ ዜና ትንታኔያችን ስናልፍ ህዝባዊ ወያኔ ሀርነት ትግራይ አዲስ ክስ አሰምቷል። የትግራይ መንግስት ሰራተኞች ከሀገር አቀፍ የደሞዝ ጭማሪ ማግለል የሰብአዊ መብት ጥሰትና የፕሪቶሪያ ስምምነት የተጣሰ ነው ሲል ህወሀት ለፌዴራል መንግስቱ ክስ አቅርቧል። የነዳጅ ክልከላም ተገቢ አይደለም ብለዋል። ህወሀት ከመስከረም ወር ጀምሮ በሀገር አቀፍ ደረጃ የተተገበረውን የደሞዝ ጭማሪ የትግራይ መንግስት ሰራተኞች አያካተትም ብለዋል። ይህ ሰብአዊ መብቶችና የፕሪቶሪያ ኮንቬንሽን የሚጥስ ነው ብለዋል። የትግራይ መንግስት ሰራተኞች ደሞዝ ለ17 ወራት አልተከፈለም። የመንግስትና የፌዴራል መንግስት የራሱ ህዝብን በደሞዝ ጭማሪ ገዳ በማድረግ መቅጣት ህገ ወጥ ነው ብለዋል። የፌዴራል መንግስት ህዝብንና ህዝዋሀት እኩል አድርጎ እንዲይዝ የትግራይ ህዝብን የሚጎዳ ውሳኔ እንዲያቆም አሳስቧል። ፓርቲው የፌዴራል መንግስት እርምጃ የመነጨው ህገ መንግስቱና የፕሪቶሪያ ተኩስ አቁም ስምነት አለማክበር እንደሆነ እናምናለን ብለዋል። ሁሉም ባለድርሻ አካላት በፌዴራል መንግስት ላይ ትኩረት ያለው ጫና እንዳደርግ ጥሪ አቅርቧል። የትግራይ ጊዜ አስተዳደር ፕሬዚዳንት ታደሰ ወረደ ፌዴራል መንግስት በሁለተኛ ወር የደሞዝ ድጎማ እንዳላከ ተናግረው ህወሀት ከሳምንቱ መግለጫ በትግራይና በወንጀለኞች ላይ የተፈጸመ የዘር ማጥፋት ወንጀል በማንኛው ሁኔታ በፖለቲካ መንገድ ይቅር የማይ የሚባል ቀይ መስመር እንደሚያምን እንደሆነ መሆኑን አምኗል። በመሆኑም ራያ ላይ ከፍተኛ የሆነ ጥቃት እያደረሰ ነው ተብሏል። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ ስድስት ወረዳ ሳምንት ባልሞላው ጊዜያት ውስጥ ከህዳር 17 እስከ ታህሳስ 21 ድረስ 2018 ዓ ም በርካታ ሰው የታፍነው እንደተወሰዱ የገለጹ ሲሆን የኮረም ከተማ ብቻ እንኳን ዘጠኝ ሰው የታፍነው ወዳልታወቀ ቦታ እንደተወሰዱ መረጃዎች አመለክታል እነዚህም ውስጥ ሦስቱ የ የሃይማኖት አባቶች እና የደብረ አስተዳደር ሲሆኑ ስድስቱ ደግሞ ሲቪል ናቸው። ይህም ይህን ያለ በደቡባዊ ግንባር የትግራይ ኃይል የጦር መሪ ሆነው ዮሐንስ ወልደ ጊዮርጊስ መዲድ ሌተናል ኮሎኔል የሆኑት ትዕዛዝ መሆኑን ነዋሪዎች መረጃ ጠቁመዋል። ታጣቂ ኃይሎች መስራች እና ከፍተኛ አመራር መሃል አንዱ የሆነው ማስረሻ ሰጤ እጅ መስጠቱን እየተሰማ ነው። በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ እየተሰማ ነው። በፋኖ መዋቅር ራሱ የአማራ ፋኖ ህዝባዊ ድርጅት አፋሀ በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤ፣ መስፍን አባተ፣ መስፍን ከፈለኝ ሰኝ ከአመራርነት ማገዱን አሳውቆ ነበር። ከዚያ በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ነው። እንደተሰማው ጭምጭምታ ከሆነ ማስረሻ 18 ሰዎች ጋር እጁን የሰጠው ተብሏል። በመሆኑም በአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ የገቡት የፋኖ መሪ መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሉ መስጠቱን የወጡ መረጃ አመላክተው ነበር። በፋኖ መዋቅር ራሱ የአማራ ፋኖ ህዝባዊ ድርጅት አፋሃድ በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤ መስፍን አባትን መስፍን ከፈለኝን ከአመራረት ማገዱ አሳውቋል። አማራ ክልል የተቀሰቀሰው ግጭት ሶስት ዓመት ሊሆነው ወራት ቀርተውታል። ከግጭቱ በርካታ የክልል ነዋሪዎች ህይወታቸውን፣ ሀብታቸውን፣ ንብረታቸውን አጥተዋል። ጉዳቱ በትውልዶቹ የመማር ማስተማር ሂደት ከፍተኛ ኪሳራ መድረሱ ሲዘገብ መቆየቱ ይታወሳል። ነጻ ሕክምና የማይሰጡ ተቋማትና ሐኪሞች በህግ ይጠየቃሉ ሲል የመንግስት ደህንነትና መድህን ፈንድ ገለጸ። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደው መመሪያ ተግባራዊ የማያደረጉ ተግባራዊ ተቋማት ባለሙያዎች በህግ ይጠየቃሉ ብለዋል። የመንግስት ደህንነት የመድህን ፈንድ አገልግሎት እንዳስታወቀው መንግስት ሆነም የግል ሕክምና ተቋማት ጉዳት ደርሶበት የሚመጣበትን ማንኛውም ግለሰብ በነጻ የመርዳት ግዴታ ቢኖር ሲኖርባቸው አንዳንድ ተቋማት መመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም ብለዋል። በመመሪያው ላይ ተላልፎ የተገኙ የህክምና ባለሙያዎችና ተቋማት እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት አገልግሎትና የህዝብ ግንኙነት አስተባባሪ አቶ ሱራፊል ብር ይሁን የሁሉም የህክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ ህክምና እርዳታ መስጠት እንዳለባቸው አጽኖት ሰጥተዋል። ይህም ግዴታ የተቀመጠው 2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በቱ የወጣው ተቋማት እስከ 2000 ብር የሚደርስ ህክምና በነጻ እንደሚሰጡ የሚያዘው መመሪያ ተሻሽሎ 15000 ብር መሻሻሉ ተነግሯል። አስተባባሪው አቶ ሱራፊል ምንም እንኳ ስልጣንና መመሪያ በተደጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ህጉን አለማወቅ በሚል ምክንያት አገልግሎት ከመስጠት መቆጠባቸው ለቅጣት ይዳረጋቸዋል ሲሉ አስጠንቅቀዋል። ተመሳሳይ ጥፋት የተገኘ ህግ የማያከብሩ ተ ተቋማት በወጡ ደንብና መመሪያ መሰረት ተጠያቂ ለመድረግ ለህግ አስከባሪ አካላት ስልጣን እንደሚሰጡ አብራርተዋል። የጤና ተቋማት ለነጻ አስቸኳይ ህክምና ያወጡ ወጪ ተመላለሽ እንደሚደረግ ያስረዱት አቶ ሱራፊል ፈንዱ ይህንን ነጻ አስቸኳይ ህክምና ለማስፈጸም የሚያስችል ገንዘብ የሚያስተባብር ከራሱ መዋጮው በተጨማሪም ከኢንሹራንስ ኩባንያ እንደሆነ ገልጿል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላል ተብሏል። የቱርክ ባይራክተር ከእይታ ወሰን በላይ የሆነው አየር ላየር ሚሳይል ጥቃት የሀገሪቱ ብሔራዊ ሰው አልባ አውሮፕላን ተዋጊ የሆነው ድሮን ባይራክተር ከክልዜም በየአይነቱ የመጀመሪያ በመሆኑ ከእይታ ወሰን በላይ የሆነ አየር ለአየር ሚሳኤል ጥቃት በተሳካ ሁኔታ ማከናወኑን የመከላከያ ኩባንያ ባይራክተር ባወጣው መግለጫ አስታውቋል። በሲኖፕ ግዛት አቅራቢያ ጥቁር ባህር ላይ በተካሄደው ሙከራ አውሮፕላኑ በሀገር ውስጥ የተገነባው ጎዳን ሚሳኤል ክንፍ ጋር በመተኮስ በፍጥነት በሚንቀሳቀስ ኢላማ ጄት በተሳካ ሁኔታ ውድሟል። ጥቃቱ የተመራው ሰው አልባ አውሮፕላን ወይም ድሮን ሲስተሞች ውስጥ በተዋሃደ የአልሳዳን ሙራድ ኤኤስኤ ራዳር አማካኝነት ማለት ነው። የባይራክተር ዋና ስራ አስኪያጅ ሀይሉክ ባይራክተር ብሔራዊ አውሮፕላን ለብሔራዊ ራዳር ና ብሔራዊ ሚሳኤል አየር ላየር ፊርሚያ ሰንሰለት ውስጥ ያለውን እያንዳንዱን ትስስር ሙሉ በሙሉ በሀገር ውስጥ አቅም ጨርሷል ሲሉ ኩራት የህዝባችን ነው ብለዋል። የቱርክ መከላከያ ሚኒስተር ኪዝል ኤልማን በዓለም የመጀመሪያው ሰው አልባ አውሮፕላን ተዋጊ ጀቶች በመሆኑ በጀት የሚንቀሳቀስ አየር ላይ ኢላማ ከእይታው ሰንብ ብላይ ሚሳኤል በመጠቀም ማጥፋቱን አሞግሷል። ሚኒስትሩ የእኛ ወታደሮች አገር እንደመሆናቸው መጠን ለልጆቻቸው ወደፊት ትጣፋንታ ግስጋሴ መምታታቸውን እንቀጥላለን ብለዋል። ጦርነቶች በመቀስቀሳቸው የዓለም የጦር መሳሪያ አምራቾች ገቢ መጨመሩ ተዘገበ። በስቲክ ሆልም ዓለም አቀፋዊ የሰላም ምርምር ኢንስቲትዩት በወጣው አዲስ መረጃ መሰረት በመቶ ትልልቅ ዓለም አቀፋዊ የጦር መሳሪያ አምራች ኩባንያ ከጦር መሳሪያ ወታደራዊ አገልግሎት ሽያጭ የተገኘው ገቢ ከ2024 679 ቢሊዮን ዶላር ደርሷል። የጋዝ እና ዩክሬን ጦርነቶች እንዲሁም ዓለም አቀፋዊና ክልላዊ ጂኦፖለቲካ ውጥረት ከፍተኛ ወታደራዊ ወጪዎች መጨመር ኩባንያ ከወታደራዊ እቃ አገልግሎት ሰጪዎች የሚያገኘው ገቢ ካለፈው ዓመት ሲነጻጽር 59 በመቶ ጨምሯል ብለል። ከዓለም አቀፋዊ እርግድ ትልቁ ድርሻ የሚይዙት አውሮፓና ዩናይት ስቴትስ ውስጥ ያሉ ኩባ ንያ ናቸው። በኤዥያና ኤርሻ በስተቀር ሁሉም ክልሎች ከአመት አመት ጭማሪ የነበሩ በቻይና የጦር መሳሪያ ኢንዱስትሪ ውስጥ ያሉ ጉዳዮች አካባቢው አጠቃላይ ድምር ዝቅ አድርጎታል። ሉሃዲግ ማርቲንና ኖርዝ ግሩም የጄኔራል ካይዳሚን ዩናይት ስቴትስ ውስጥ ከፍተኛ የጦር መሳሪያ ገቢ 204 ዓመት በማግኘት 3.8 በመቶ እርገት ማስመዝገቡን 334 ቢሊዮን ዶላር ደርሷል። በደረጃ አጣጣሙ ከ39 የአሜሪካ ኩባንያ 30 ያህሉ ገቢያቸው ጨምረዋል።